ሐጅ ብላችሁ ስትመጡ ዑምራን ብላችሁ ስትመጡ ሐረም ትገባላችሁ። የሐረም መግቢያ በሮች ብዙ ናቸው። ባብ መልክ ዓብድልዓዚዝ፣ ባብ መልክ ፈህድ፣ ባብ ከዳይ እየተባለ ግን ብዙ በሮች አሉ። ስትገቡ ምናልባት በአንዱ ሲዘጋባችሁ በአንዱ ትገቡ ትችላላችሁ። በየትኛውም በር ግቡ። የት ላይ ነው ጠዋፍ የሚጀመረው? ነው ተንቢሃት። የት ላይ ነው ጠዋፍ መጀመር ያለብን? በገባንበት በር ነው ወይስ የተወሰነ ቦታ ለምንጀምርበት? በየትኛውን በር ግቡ፣ ቀድማችሁም ግቡ፣ ከኋላም ግቡ። ከሐጀረል አስወድ ሐጀረል አስወድ እስከምትደርሱ አትጀምሩ። አትጀምሩ ማት አትዙሩ ማት አደም ትዞራላችሁ። እዛ እስከምትደርሱ ንያ እንዳታደረጉ ጠዋፉን። ጠዋፍ የሚጀመረው ቀጥታ ሐጀረል አስወድን ስታገኙት ፊት ለፊቱ ቢስሚላህ። መጀመሪያ ቢስሚላህ ምትት አላሁ አክበር። እጃችሁን በጣም አታንሱት፣ በጣም ዝቅ አታርጉት። እንደ ዝቅ በትክክል አላሁ አክበር ብላችሁ ጀምሩ ከየት ከሃጀር አስወድ ከዚያ ቀጥላችሁ ሚል ልትዞሩ ነው ስትሄዱ ከዚህ እስከዚህ ይሄን ዱዐ ይቅራ ከዚህ እስከዚህ ይሄን ዱዐ ይቅራ ከዚህ እስከዚህ ይሄን ዱዐ ይቅራ የሚባል ነገር የለም የፈለጋችሁትን ዚክር የፈለጋችሁትን ቁርአን የፈለጋችሁትን ዱዐ እያደረጋችሁ መዞር ትችላላችሁ ይህን ስታደርጉ ደግሞ የጀመዓ ዱዐ የለም አንድ ሰው እያቀነቀነ እየመራችሁ ልክ በሀገራችን ተንቢህ ወይም ሰለዋት እንደሚባለው አንዱ እያቀነቀነ

ሩክነ ሻም የሚባል አለ። በሻም በኩል የሚገኘው ሩክ ከሀጅር አስወድ በኋላ የሚገኘው አጠቃላይ ያ ጉርዱ ከዕባ ላይ ጉርድ ሆኖ የምታዩት ያንን ዙራችሁ እስከምትመጡ በፍጹም የተለየ ዱዓ የለም። ዝም ብላችሁ ያገኛችሁትን ዱዓ፣ ከነቢዩ ዐለይሂ ሰላቱ ሰላም የተሰሙ ዚክሮችን፣ ቁርአን። እንግዲህ ትልቁ ዚክርማ ቁርአን ነው። እሱን እየቀራችሁ ዱዓ እያደረጋችሁ ትሄዳላችሁ። እዚ ጋ መጠንቀቅ ያለባችሁ ምንድን ነው፣ ወንዶች አውቀኝ እጃችሁን አውጥታችሁን የምትዞሩት ምንጊዜ የታወቀ ነው የመጀመሪያ ጠዋፍ ስለሚሆን ሴቶች ልብሳችሁ ያው ኖርማል ልብስ የምትለብሱት፣ ድምፃችሁን ከፍ እንዳታደርጉ ሴቶች አደራ ብለናል። በሌላው ትምህርታችን እዚህ ጋር የፈለጋችሁትን ዱዓ አድርጉ መዞር ነው። ዱዓ እያደርጋችሁ መዞር ነው። በምትዞሩበት ሰዓት የጉርዱ አለ ሂጅሩ እስማኤል የሚባለው የጉርዱ በመካከል ከሄዳችሁ ጠዋፍ ስታደርጉ ጠዋፋችሁ አይቆጠርላችሁም። ስለዚህ ራቅ ብላችሁ ከጉርዱ ጀርባ ነው የሚታለፈው። ጉርዱን በእግራችሁ ጥላችሁ ማለት ነው። ሂጅር እስማኤል የሚባለው እሱ ነው። እሱ ላይ በመካከል አልፎ አቋራጭ አገኝም ብለው የሚያልፉ ሰዎች ካሉ ጠዋፋቸው አይታሰብም። ምክንያቱም ቁረይሾች ካዕባን በሚገነቡበት ሰዓት ሐላል የሆነ ገንዘብ እንጂ መግባት የለበትም ብለው ወስነው ነበር እና በነቢዩላህ እብራሂም መሰረት ልክ እናዝልቀው ሲሉ ገንዘቡ አልቻለላቸው። ስለዚህ አንቀነስ አድርገው ጎረዱና ቤቱ ካዕባውን ሰሩት። በሚሰሩበት ሰዓት ያ ጉርዱ ሰው በዛ ጠዋፍ ጎርዶ እንዳይሄድ ምልክት ተደረገበት ማለት ነው። ከምልክቱ ጀርባ ነው መዞር ያለባችሁ። ጉርዱ ውስጥ የገባ ሰው ካዕባ ውስጥ እንደገባ ይቆጠራል ተብሏል። ለምን? ግማሹ የዛ በእርግጠኝነት ከካዕባ ውስጥ መሆኑ ተረጋግጧልና ማለት ነው። ስለዚህ ጠዋፉ ከሕጅር እስማኤል በስተጀርባ እንዲሆን አደራ ነው የምንለው። እንደገና የጀማዓ ዱዓ ይቅርባችሁ ለየግላችሁ ዚክሮችንም ዱዎችን ለየግላችሁ አድርጉ። የፈለጋችሁትን ዱዋ ቅሩ። ከሩክነ ልየማኒ ግን እስከ ሐጀር ልአስወድ ድረስ ረበና አቲና ፊ ዱንያ ሐሰነ ወፊ ልአኺረት ሐሰነተን ወቂና ዐዛበ ናር የሚለውን ዱዓ እያደረጋችሁ እንድትመጡ አደራ እንላለን። ወሰላሙ አለይኩም ወረህመቱላህ ወበረካቱ።